ንግግር ሰሒህ መሆኑ የተረጋገጠ ቡኻሪ ሙስሊም ላይ የተረጋገጠ ሀዲትን ቆሻሻ እያለ የሚሳደብን ሰው እቤት መጋበዝ እቤቱ አስቀምጦ ተፈበል ሀቢቢ አኺ እያለ እንዲናገር የሚያደርግ ሰው ሄደህ ግን አንተ አንተ የምታደርገው ባጤ ስነስርዓት ያዝ ብትለው ወይም አንተ እንዲህ ብለህ ዘሩን ብትነካበት እንደው ባለጌ የሆነህ ማለት ነው። በብሎክ ያጠናግርሃል ከዛም ስምህን

እዛ ታግኝቻለሁ። አንተ እንዲህ ነህ። እዛ ቤት ለምን ተገኘ? አንተ እንደዚህ ነው። ግሩፕ መስጠት አይደለም። ኢነማ ወንድም ምህቶች፣ ምንም የማታውቁ እንደኔ መማር የምንፈልግ ሰዎች፣ እንደነዚህ አይነት ሰዎች ጋር አትሄዱ። ወላሂ አትሄዱ። ዱብል አድርግላችሁ ከአሁን በፊት መሄድ ነበረ። አስጠነቀኩኝ፣ ታህዚር አደረግኩኝ። መርሓባ። ተመልሰን አል ቶብተናል አሉ፣ መልሰው ገቡ። አሁን አሁንም ቶብተናል አሉ፣ አሁንም መልሰው ገቡ። ሁለት ጊዜ ሶስተኛ ሁን

ሰው እንዴት ነቢዩን ዐለይሂ ሰላቱ ወሰላም የሚያዋርድ ሰው ጋር አንድ ቦታ ተቀምጦ ያወራል? እሺ፣ ምንድነው የምናደርግለት ለነቢዩ ዐለይሂ ሰላቱ ወሰላም? ሲሰደብ ካላኮረፍን፣ ሲሰደብ ልባችን ካልመጣ፣ ወላሂል ዓዚም አላህን ሲያዋርዱ ልባችን ካልመጣ፣ ነብዩን ሲያዋርዱ ልባችን ካልመጣ፣ ካልተንቀጠቀጠን፣ ካላኮረፍን፣ ካልተቆጣን፣ ወይ ምንድነው የምናደርግላቸው ረኔ ላ ብዙ ጊዜ ተናግሬያለው። ብዙ ጊዜ ብያለሁ፣ ግን ሙሽኪላ ላ ሙሽኪላ ሙሽኪላ ነው። እኔ የተረዳሁት ነገር ቢኖር እንደው በሰው ተመስሎ ኢብሊስ ቲክቶክ ከፍቶ ኑ ቢል ወላሂል ዓዚም የእስልምናን ስም ተሸክሞ እስቲ የሚለውን እንስመው እያሉ ሂዶ ኢብሊስን ያዳምጣሉ ብዬ ነው የምገምተው። ወረቢል ከዕባ ትክክል አይደለም። በቃ ቆሻሻ ቦታ ለናንተ አይመጥንም والله العظيم አይመጥንም። ከቆሻሻ ሰው ጋር መገኘት ቆሻሻ ሰው የሚያወራውን ነገር ማዳመጥ ጆሮአችሁን መሙላት በማይሆን በሚሆነው ማለት ነው والله العظيم ማደግ ያስፈልጋል። ማደግ እደጉ፣ ስ እደጉ፣ ከቆሻሻ ቦታዎች እደጉ፣ ከማይሆን ቦታ እደጉ፣ ትልልቅ ሰዎች ሁኑ። ትልከ ሰለፉ ሷሊህ

ዛሬ እሞታለሁ እንጂ ማለት ነው። ልብ በሉ። ዛሬ ዛሬ ማታ ሞቼ አድራለሁ እንጂ እንደዚህ ነብዩን የሚያቋሽሽን የሚያንቋሽሽን ሰው አካል በአካል ባገኘው ቀሰመን ቢላሂል አዚም በጥርሴ ከጆሮ ስር የሚሄደውን ደም ስር ማለት ነው ቅርጥፍ ፈርጌ እዛው እሞታለሁ። ምንድነው ህይወታችን ለነብዩ ካልተቆጣ እንዴ? ይሄ እኮ ወይ የሆነ ረብሻ ከሰማና ምናምን አይደለም። ነብዩ የነብዩን ሐዲስ ቆሻሻ ብሎ የሚናገር ሰው እዚ አላህን የሚያንቋሽ ያላህን ስም ያንቋሽ ሰዎች ጋር ልክ እንደ በቃ የሆነ ትንሽ መሳላ ሚለያየን አስመስለን ሙጃመላት ምንድን ነው? በተለይ በተለይ ከተውሂድ ሰዎች አይጠበቅም። ወላሂ አይጠበቅም። ምክንያቱም ከእንደዚህ አይነት ቆሻሻ ነገሮች ማደግ አለብን። እኛ የተውሂድ ሰዎች ወርቆች ናችሁ፣ ወርቆች ታውቃላችሁ። ልክ ልዩነቱ የተውሂድ ሰውና የእነዚህ ሁራፋቶች ልዩነቱ ወላህ ላዚም ልክ እንደ ንብና እንደ ዝንብ። የንብና የዝንብ መዋያ አንድ ነው አይደለም፣ ወላሂ አይደለም። ዝንብን የንብ መዋያ ዋይ ብለን ልናሳምናት አንችልም፣ በፍጹም ንብብ። ልክ እንደዛው ግልጽ ነው የፈለገ ቢጮህ ውሻ አንበሳ ሊሆን አይችልም። አይችልም። የፈለገ ቢጮ ሀያ አራት ሰዓት ቢጮ ቢያጓራ ውሻ ውሻ በቃ። ዝንብ ዝንብን አይቀላቀልብን። እየተቀላቀለብን ነው። ብቻ አልሐምዱሊላህ እያለ ስለተናገረ መንካዳዕና ቢላሂ ሁዲዕና ለሁ አላሉ፣ በአላህ ሊሸውደን የፈለገን ሰው እንሸወድለታለን፣ አሉ። ይሄ ግን አላህን እያዋረደን እኮ ነው። እንደው የተውሂድ ሰው መስሎ ጺሙን አሳድጎ የነብዩን ሰለላሁ ዐለይሂ ወሰለም ንግግሮች ይቀበላለሁ ብሎ አክብሩ ምናምን ቢመጣ በእርግጣው ስለማናውቅ ግን እንሸወድለታለን። አላህን እያዋረደ ነብዩን ዐለይሂ ሰላቱ ወሰላም እያዋረደ ዲኑን እያዋረደ እንዴት ነው ቆይ? ምንም አይመስልን። አይነ ኢሕሳስ ሽዑሩ ዲንያ ዲናዊ ስሜት ውስጣችን የት አለ? የሞተ ስሜት ነው ተሸክመን የምንሄደው። ለምንድን ነው ትንሽ እንኳን ማናኮርፍ ትንሽ እንኳን ማይሰማን? እንደው እንደው በትንሹ በትንሹ እንደዚህ አይነት ሰውን አገኝተን ባንቀጣው ስለሱ ረድ ባነሰት ቪዲዮ ቀርጸን እንደው በትንሹ ቤቱ ብሎክ አድርገን መውጣት የማንችልበት ምክንያት ምንድን ነው? አንድ ሰው ብሎክ ስላደረግክ የቲክቶክ ደግሞ ቀነሰ ጨመረ ምንድን ነው? ቲክቶክ ይሄ ፎሎወር ምናምን የምትሉ ገደል ይገባል። ወላሂል ዐዚም ገደል ይገባል እንጂ የአላህ ዲን የሚዋረድበት ቦታ አለቀመጥም። የአላህ ነብይ አለይሂ ሰላቱ ሰላም የሚዋረዱበት ቦታ አለቀመጥም። እንደዚህ አይነት ድምፅ ጆሮ ውስጥ አይግባ። በቃ እንደዚህ አይነት ንግግር ጆሮዬ ውስጥ አይግባ። ለምን እንዴ? ስንት ኸይር ነገር የማዳምጠው ሰዎች እያሉ ስንት ኸይር ነገር የሚናገሩ ሰዎች እያሉ ለምንድን ነው እኛ እስልምና ለሚቀልዱ ሰዎችን የምናዳምጠው፣ የምናጣጥመው፣ ሀሴት የምናደርገው፣ የምናገዛቸው? እርዳታ ኮ ነው፣ እያገዝናቸው እንደዚህ ተቀምጠን ስንሰማቸው እያገዝናቸው እየረዳናቸው ነው ማለት ነው።

በቃ ይቅረብኛውን አላወራ ውዮ ህዱ አሳንገራን ቁላ አፋ ጀደኒ ወሰላሙ አለይኩም ረህመቱላህ ወበረካቱ። ወአለይኩም ሰላም ወረህመቱላህ ወበረካቱ። አቡ ሀፍሳ ወላህ ጀዛከላሁ ኸይረን ወፈቀከላሁ ሊማ ዩሂቡሁ ወያ አቡ ሀፍሳ። ምንም ተናገርኩት አንድ ቃይዳ አላስቀምጥላችሁና እነዚህ የጋበዙ ቤታቸው ባጢልን የሚያስተናግዱ ሰዎች አንድ አላማ አላቸው ቃይዳ ለች። ታውቃላችሁ፣ ሰው ምን እንደሆነች ኢዛ ከቱረል ኢምሳሱ ጠለል ኢሕሳስ ይባላል። አንድን ነገር መነካካት ከበዛ፣ ምሳሌ የምንሰጣችሁ አንድ ወንድ ልጅ ከሴት ጋር ከሴቶች ጋር መጋፋት የለመደ ከሆነ ሴት ስለነካ አይረበሽም፣ በስሜት ሐቂቃ ይሄ ለምሳሌ፣ ሁሌ አንድ ነገር መስማት ስታበዙ፣ ለዛ ነገር ላ ተለምዶ አድይ ኖርማን ይሆናል እናንተ ጋር ማለት ነው። አስታውሳለሁ፣ ከሚሴ ውስጥ አንድ ጊዜ የሆነ እንደዚህ ተፈጥሮ ችግር የነቢዩን ስዕል ስለው ምናምን ድርጊት ነው። እና ለእናንተውነን ያሉ ፍጥረቶች ነበሩ። ግን አሁን በሚዲያ ላይ ለእናንተ ውን ማለት ለምን አስቃተን ነው? እዚህ ጋር እያልኩ ያለሁት ለእናንተ ነው። ምክንያቱም ሀይል ነበረ እና እዚያ ቦታ ላይ ለእናንተውነን ለእናንተውነን ያሉ ላይ አጨበጨቡ ነበሩ። ማረሰ ሞቅፍ ነው እና ታዲያ ወንድምህቶች እዚ ጋር እንዳጠቃላይ የምላችሁ ኢዛ ከቱረ ልኢምሳስ ቀለል ኢሕሳሱ እዚህ ጋር እናንተ አትሂዱ። ወንድማችም እየተቆጣ ያለው የተናገረ ያለው ለምን እንደማትቆጡት ማታቆርፉት የሚለው ብዙ ጊዜ ስለ ነብዩ ክብር ሲነካ የምትሰሙ ከሆነ خلاص አዲ ከኖርማል ይሆናል። እናንተ ነው ደግሞ ኖርማል አይደለም ደዩስነት እንጂ ነብዩ እየተሰደቡ የነብዩ ክብር እየተነካ ዲን አልኢስላም እየተዋረደ አንተ እዚያ ቦታ ላይ ምንም እንዳልተፈጠረ ኖርማል ከሆነ ማዕነት አንተ አንተ في خطر عظيم ለዚያም ሲባል አንድ ድርጊት ከመፈፀም በፊት እነዚህ ፖለቲከኞች ምን ያደርጋሉ? ወይም ሲወራ ባለነ ስንሰማ የሆነ ነገር ያናፍሳሉ አውቀው ቀድመው። ከዛም ያ ነገር ተለምዶ እንዲሆን በሀገራችን ላይ አሁን በሚዲያም ላይ ይደረጋል። ይሄ ነገር እንደሚደረገው እንደዚህ እንደዚህ እኮ እንዲህ ተደረገ፣ እንደዚህ አንድ ሰው ከእህቱ ጋር እንዲያደረገ ልጁን እንዲያደረገ ተብሎ ይወራል። መጀመሪያ አካባቢ ላይ ስንሰማ በጣም ደንግጠን ነበረ፣ እንደዚህ ነወሬ ስንሰማ። አሁን ግን አዲ ሆነ፣ ከእህቱ ጋር እንዲያደረገ ልጁን አስረገዘ ምናምን አዲ ሆነ። ለምን ከተባለ ደጋገመ ነው በመስማት በአገራችንም ይህን ያክል ሰው ሞተ ይባላል። ረ መጀመሪያ ድንጋጤ ነበረ። ከዚያም አሁን አስር ሰው ሞተ፣ ሀያ ሰው ሞተ ሲባል ሱብሃንአላህ ብለን ብቻ ቀን የምናልፈው ለምን ከተባለ ኖርማን ሆነ። ነብዩን መሳደብም እንደዚህ ኖርማን እየሆነ ነው ያለው። አላህን መሳደብም ኖርማን እየሆነ ነው ያለው። ለምን ከተባለ የምንውልበት ስሜት ገዳይ ነው። ለዲን እንዳትቆጣ የሚያደርግ ግድያ ነው። ለዚያም ልጭ ለጠቁም ብዬ ነው እና ከቆየ እንደዚህ አይነት ቦታዎች ላይ ማንም ነገር አይመስለንም። ከዛም በኋላ ኸላስ ወላሂ ያጠገባችን ነብዩን እንዲህ እንዲህ እንዲህ ብሎ ቢሳደብ ትንሽ እንኳን አይናችን ግል ብታይ፣ ምን አይነቱ ጅል ነው ብለን ብቻ ነው የምንሄደው። መአነው እናትን ቢል እንገለዋለን። አንተ ዘረፍላን ብሎ ቢሰድብን አለቀልን። ሰላሳ ከት ጨርስበታለህ። ሀቂቀተን ማለት ነው። ሀቂቃው ግን ነብዩን የተሳደበ ሰላሳ ባናቱ መጨረስ ነበር። ሀቂቃው የነበረው በትክክለኛው ይሄ ነው። መሆን የነበረበት አድርጉ እያልኩ አይደለም። እሱና ልቡ ያቃል። ያው ነገር ግን መሆን ያለበትም መሆን የሌለበትን ኦሮሞነትን፣ አማራነትን፣ ትግሬነትን፣ አፋርነትን የሚሳደብን ጣላት አድርገናል። ነብዩን የሚሳደብን ግን ጣላት አላደረግንም። በስ አላህ አዩ ለ አመኑ ላተ ድዊ አድወኩም አውሊያ ብሎ ሳለ ላተ ምን ዱንኩም ቢጣናትን ውያ ው